ኢትዮጵያ እስከ አርጀንቲና የእስራኤሉ የስለላ መስሪያ ቤት ሞሳድ ስኬታማ ኦፕሬሽን እንዳደረገ ይነገርለታል። የሂዝቦላ መሪዎችና አባላት የሚጠቀሙበትን የመገናኛ መሳሪያ የሆነው ፔጀር የሰሞኑ መነጋገሪያ ሆኖ ቆይቶ ነበር። እነዚህ መዳፍ የማይሞሉ መሳሪያዎች ውስጥ የተጠመዱ ፈንጂዎች ፈንድተው አርባ ገደማ ሰዎች ገድሏል። ሱ ሂዝቦላ ፔጀር የሚጠቀሙት በእስራኤል የረቀቀ የስለላ መረብ ከመጠመድ ለማምለጥ ለማሰብ ነበር። ነገር ግን ይህ ፔጀሮች ፈንድተው የሰው ነፍስ ከማጥፋታቸው በላይ ብዙዎች ክፉኛ እንዲቆስሉ ምክንያት ሆኗል። የሊባኖስ መንግስት፣ የእስራኤል የወንጀል ወረራ ሲል ከጥቃቱ ጀርባ ያለችው እስራኤል ናት ይላል። ሂዝቦላ ደግሞ ተመጣጣይ ምላሽ ለመስጠት በመሪው አማካኝነት ዝቷል። የእስራኤል እስካሁን ስለ ጥቃቱ ትንፍሽ አላለችም። አንዳንድ የእስራኤል መገናኛ ብዙሀን እንደሚሉት የሀገሪቱ ሚኒስትር ስለ ጥቃቱ ምንም አስተያየት እንዳይሰጡ ታዘዋል። እስራኤል ለሰከንዶች አይኗን ሳትከድን ነው የሂዝቦላን እንቅስቃሴ የምትከታተለው። ከሰሞኑ ይደረጉት የነበሩ ጥቃቶች በሁለቱ ወገኖች መካከል ያለው ግጭት አካል ሊሆን እንደሚችል ብዙ ነገሮች ይጠራጠራሉ። እንደሚባለው ከሆነ እስራኤል ከዚህ ጥቃት ጀርባ ከሆነች የሀገሪቱ መብረቃዊና ውጤታማ እርምጃዊ መካከል አንዱ ይሆናል ማለት ነው። እስራኤል ለመሰል ጥቃቶች አዲስ አይደለችም። በተለይ የስለላ መስሪያ ቤቷ ሞሳድ በዚህ የተካነና የታወቀ ነው። ሞሳድ በጣም በርካታ ስኬታማ የሚባ የሚባሉ ተልእኮችን በተለያዩ የዓለማችን ክፍሎች ውስጥ በማካሄድ ዝና ያተረፈ ተቋም ነው። እንደ ማሳያም የተወሰኑትን እናነሳለን። ሞሳድ እንደሚታወቅባቸው የስለላ ስራዎች አንዱ በአውሮፓ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ሂክማንን ከአርጀንቲና አፍኖ ያወጣበት ሴራ አንዱ ነው። ሆሎኮስት ተብሎ የሚጠራው የአይሁዶች ጭፍጨፋ ካቀናበረው የናዚ መኮንን መካከል አንዱ የሆነው ሂክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓል። በወቅቱ 6 ሚሊዮን አይሁዳዊ በናዚ ጀርመን ተገድለዋል። ሂክማን ሁለተኛ ዓለም ጦርነት ከተገባደደ በኋላ በተለያዩ አገራት ሲደበቅ ቆይቶ በስተመጨረሻ መኖሪያው አርጀንቲናን አደረገ። 14 ሰላዮች ያሉት ሞሳድ ቡድን ሂክማንን አፈላልጎ ከደቡብ አሜሪካዊቱ አገር አርጀንቲና አፍኖ ወደ እስራኤል ለማምጣት ለፍርድ ለማ። በሞት ተቀጥቷል። በመሆኑም በምስራቅ አፍሪካዊቱ አገር ዩጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቬን ኦፕሬሽን ከሞሳድ ትልቁ ድል ተደርጎ ይቆጠራል። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦች ተልዕኮች በስኬት አጠናቋል። ከእስራኤል ቴላቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረ አውሮፕላን ተጠልፎ ነበር። ወደ ኡጋንዳ የመጣው አውሮፕላኑ 250 መንገደኞች አሳፍሮ የነበረ ሲሆን 103 የሚሆኑ ደግሞ እስራኤሎች ናቸው። ሁለት የፍልስጤም ህዝባዊ ነጻነት ግንባር አባላትንና ሁለት ጀርመናን ጠላፊዎች አውሮፕላን አስገድደው ወደ ኡጋንዳ እንዲበር አስገድደውት ነበር። ሀገራትን አቋርጠው የዜጎች ህይወትን ለመታደግ የተሰማራው የእስራኤል ኮማንዶች በሞሳድ ድጋፍ ታጋቾችን ማስለቀቅ ችለዋል። ይህ አውሮፕላን ለጠለፋ ለማክሸፍ ወሰደ እርምጃ ሶስት ታጋቾች፣ ጠላፊዎችን፣ በርካታ የኡጋንዳ ወታደራችን፣ የአሁኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። በመሆኑም ቤተ እስራኤልን ከኢትዮጵያ በመውሰድ አንዱ ይታወቅበታል። ሌላኛው ሞሳድ ካከናወናቸው ፕሪንስ ኬታማ የሚባለው 7000 ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል እስራኤል ለመውሰድ የተደረገው ነው። ይሁንና ይህ ሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜንያህም ቤጌን በተሰጠው ትእዛዝ መሰረት ሐሰተኛ የዳይቪኒንግ ሪዞርት የመዝናኛ ስፍራ ሽፋን ተጠቅመው ቤተ እስራኤላያን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቱ የእስራኤሉ የጠላት የሆነው የአረብ አባል ነበረች። የሞሳድ አባላት በሱዳን ቀይ ባህር ወደ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮቹ እንደ ካምፕ ሆኖ እንደሚያገለግል ነው። ሰላዮቹ ቀን በቀን የሆቴል ሰራተኛ ሆነው ሲያገለግሉ ማታ ማታ ደግሞ ከኢትዮጵያ በእግራቸው የወጡ አይሁዶችን ደብቀው በአውሮፕላንና በባህር ያጓጉዙ ነበር። ይህ ኦፕሬሽን ቢያንስ በአምስት ዓመታት የቆየ ሲሆን የሰላዮች እንቅስቃሴ በተጋለጠበት የሞሳድ ቡድን አባላት ሱዳን ለቀው ወጥተው ነበር። አስተዳደር ኢትዮጵያን ጨምሮ በ36 ሀገር ዜጎች ላይ የጉዞ እገዳ ልትጥል ነው ተባለ። የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገር ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት በተመለከተ የሀገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነዶች አመላክቷል። በውጭ ጉዳይ መስሪያ ቤት ማርኮን ሮቤል የተፈረመ ለዲፕሎማሶች የተዘጋጀ ሰነድ ላይ በቀጣዩ ዜጎች ላይ እገዳ ሊጣልባቸው የታሰቡ 36 ሀገር ዝርዝር የሰፈረ ሲሆን ሀገሪቱ ከእገዳው ለመውጣት ማከናወን የሚጠበቅባቸው ማስተ ተካሄድ ተካተውበታል። ሰነዱ ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ ወይም በከፊል እገዳ የሚጣልባቸው ሀገራት ለመለየት ያሉባቸው ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራት የሚጠቀባቸው መመዘኛና ማስተካከያዎች እንዳደርጉ የሁለት ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማሲ የተሰራጨ ሰነድ የውጭ ጉዳይ መስሪያ ቤት በተቀመጠው መመዘኛዎቹ እና ግዴታዎቹ በ60 ቀናት የማያሟሉ ከሆነ ሙሉ ወይም በከፊል የጉዞ እገዳ የሚጣልባቸው አሳሳቢ የሆኑ 36 ሀገር ለይቶ ማለቱን ሮይተርስ አመላክቷል። በአሜሪካ የውጭ ጉዳይ ሚኒስቴር የተዘጋጀው ሰነድ ሙሉ በሙሉ ወይም በከፊል ዜጎች ወደ ሀገራቸው እንዳይገቡ ሊደረጉ የሚችሉበት የተጠቀሱት 36 ሀገራት መካከል 25ቱ አፍሪካ ውስጥ ናቸው። በዚህም ውስጥ አንዷ ኢትዮጵያ ነች። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሌን ጨምሮ ሰባት የአፍሪካ ሀገራት ባሉባቸው አስራ ሁለት ሀገራት ፕሬዚዳንት ትራምፕ ሀገራቸው ህዝባቸው ደህን ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል። በተቀመጠው የእገዳ ውሳኔ የኢትዮጵያ ጎረቤት የሆኑ ስድስት ሀገራት መካከል ሶስቱ የተካተቱ ሲሆን ከሁለት ወራት በኋላ ደግሞ ሌሎች የተባሉትን በአሁኑ የውጭ ጉዳይ መስሪያ ቤት ሰነድ ውስጥ ኢትዮጵያ ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገር ዜጎች ወደ አሜሪካ እንዳይገቡ እገዳ የተጠለባቸው ይሆናል ተብሎ ይገመታል። ኢትዮጵያ ጎረቤቶች መካከል በዚህ እገዳ ነጻ የምትሆነው ኬንያ ብቻ ትሆናለች። 25 የአፍሪካ ሀገራት በተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብፅ፣ ኡጋንዳ፣ ታንዛኒያና ናይጀሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረግ በታሰቡበት ሀገራት የውጭ ጉዳይ መስሪያ ቤት አሳሳቢ በማለት የተለያዩ ምክንያቶች አስቀምጠዋል። ከነዚህ መካከል ሀገራቱ የዜጎች ማንነት ለመለየት የሚያስችል አስተማማኝ ሰነዶች ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርቶች ደህንነት አጠያቂ በመሆኑ በምክንያትነት ቀርበዋል። አንዳንድ ሀገራት ደግሞ የአሜሪካ እንዲመጡ የታዘዙ ዜጎች ለመቀበል አመች ሁኔታ ለመፍጠር ተባባሪ አይደሉም የተባሉ ሲሆን፣ ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት የተፈቀደ ቸው ጊዜ በላይ መቆየታቸው በእገዳው ሰበብ ከመሆኑ ከሆኑት ውስጥ ናቸው። በተጨማሪም የሀገራት ዜጎች በአሜሪካ ውስጥ የተፈጸመ የሽብር ተግባር ውስጥ ተሳታፊ መሆናቸው ወደ ጸረ ሴማዊና ጸረ አሜሪካዊ በሆነ እንቅስቃሴዎች ተሳታፊ መሆናቸው ለእገዳው ምክንያት መሆኑን በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ከሆኑት የቀረቡት ጉዳዮች ሁሉም ሀገራት የሚመለከት ሳይሆን እንደየሀገሩቱ ሁኔታና ዜጎች ተሳትፎ የሚላይ መሆኑን ተጠቅሷል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ሥልጣን ለመምጣት ከሚወዳደሩበት ጊዜ አንስቶ የስደተኛ ጉዳይ ዋነኛ ደንጃቸው አድርገው ነበር ሲሉ የቆዩት ወደ ኋይት ሀውስ እንደተመለሱ ነበር በርካታ ስደተኞች የሚመለሱበት ውሳኔ በማሳለፍ ተግባራዊ ማድረግ የጀመሩት ባለፉት ወራት በአሜሪካ ውስጥ ሳይመዘገቡ የሚገኙ ስደተኞች ታድነው እንዲታሰሩና እንዲባረሩ የሚያደርግ ዘመቻ እያካሄዱ ነው። በዚህም እርምጃ ምክንያት ትችትና ከባድ ተቃውሞ ቢገጥማቸው በውሳኔያቸው ጸንተዋል። ትራምፕ ከአሜሪካ ስደተኞች ለማባረር የሚወስዱት እርምጃ ጎን ለጎን ደግሞ ባለፈው ግንቦት ወር መጨረሻ ላይ ከሰኔ 1 2017 ዓ ም እንደ ኢትዮጵያ አቆጣጠር ተግባራዊ የተደረገ የባለ አስራ ሁለት ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ እገዳ ጥለዋል። የውጭ ጉዳይ መስሪያ ቤት ቤታቸውን ይህን የተለያዩ ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለከለው እገዳ ለማስፋት የተጨማሪ ሰላሳ ስድስት ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያደርግ ውሳኔ ሀሳብ አቀርበዋል።